ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻና ላይ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽ ድጋሜ ሩታን ለአንድና ለመጨረሻ ጊዜ ሊያገኛት ቀጥሯት ነበረ። እሷም ደግሞ ያው ብቻዋን አልመጣችም ከይስሐቅ ጋ ወይንም ከአዲሱ ፍቅረኛዋ ጋር ነበር የመጣችው። አብርሽም በቦታው እንደተገኘ እሱን ከአጠገቧ ሲያየው በጣም ደስተኛ አልሆነም ነበረ ማለት ነው። እና ለምን ብቻሽን አልመጣሽም ነሽ እዛ ጋ ሄድና ለአውራሽ ፈልጋለሁ እኔና አንቺ ሆነን ምነግርሽ ነገር አለ ቢላትም ሩታ ኖ ከሱ ተለይቼ የትም አልሄድም፣ ከነገርከኝ እዚሁ ንገረኝ፣ ከእሱ የተደበቀ ነገርም የለኝም ብለዋለች። እውነቷን ነው ማለት መናገር ካለበት እዛ ጋር ነው መናገር ያለበት እንግዲህ ማለት ነው እሷም አልፈለገችም እሱ ምንድን ነው አንድ እድል ልስጥሽ እና አንቺም ስጭኝ እና እንታረቅ ወደ ቤትሽ ኑሪ ነው የሚለው በነገራችን ላይ ሩታ አሁንም ቢሆን እቃዎቿ ንብረቶቿ በሙሉ አብረሽ ቤት ናቸው ያሉት አብረሽ ቤት ስላችሁ አብረሽና ሩታ በፍቅር በሚኖሩበት ሰዓት የተከራዩበት ቤት ውስጥ ነው እቃዋ እዛ ነው ያለው ወረድ እና። ወደ ቤትሽ ተመለሽ ነው ያላት። አንቺ በቃ ታርቀን እንደ በፊቱ እንኖር ሲላት፣ ኖ እኔ ከዚህ በኋላ ከአንተ ጋር አልሆንም፣ ጨርሻለሁ። ለምንድን ነው አስሬ እየቀጠርክ የምትመጣው? እኔ ኦልሬዲ የራሴን ኑሮ ጀምሬያለሁ፣ ህይወቴን እየኖርኩ ነው። በህይወቴን በጣም ደስተኛ ነኝ። ስለዚህ አስሬ እየመጣ ካት ለምነኝ አጨቅጭቀኝና ላይፌ ልኖርበት ብለዋለች። እንግዲህ እርግጠኛ ነሽ ካላት በኋላ እንግዲህ እንደዛ ከሆነ ለምን እቃሽን አትወስጅም? አንቺ ነሽ እንጂ እኮ ቤት ውስጥ የሌለሽው እቃሽ በሙሉ ቤት ውስጥ አለ ሲላት፣ ከፈለግ አንተ ራስህ ውጣ፣ ቤቱን አልለቀውም፣ አንተ ከፈለግ ውጣ ብለዋለች። እንግዲህ ያው ቤቱ የኪራይ ቤት ነው፣ ቢሆንም ግን አብረው የሚኖርበት ቤት ነበረ። ያው አንተ ውጣ፣ እኔ ቤቱን አልለቅም ብላለች። ነገር ግን እዛ ቤት ውስጥ አትኖርበትም እቃዋን አላወጣችም እንጂ እና አንዳንዴ በጣም የሚወደን ሰው ይጠላናል ብለን የማናስብ ሰዎች ብዙ ሰዎች አለን ማለት ነው። በቃ በጣም ስለምንወዳቸው ብቻ ያ ሰው ምንም ቢያደርጉ ከነጥፋታቸው፣ ከነስተታቸው እድሜ ልካችንን ተሸክመናቸው የምንኖር ሰዎች ያሉ ብዙ ናቸው በነገራችን ላይ። እና ብሩሽን ተዉት ና በተለያየ የሶሻል ሚዲያ መሰሙት ታሪክ ካለ እንደዚሁም ደግሞ በጎረቤታቸው በጓደኛ ምናም መሰሙት የምታውቁት ታሪክ ካለ እንደዛ ነው ማለት ሰው የሚቀየር አይመስላቸውም። ሰው እኮ ነው ሰው ማለት ነው፣ ከፈጣሪ በቀር አይደለም። እንደዚህ በፍቅር በትዳር ቀርቶ እንደ ቤስት እንደው የራሴ የምትሏቸው የግሌ ስጋ ዘመድ ራሱ እንደዚህ በጣም እርግጠኛ ልንሆንባቸው አንችልም። የሆነ ሰዓት ላይ ሊተውን ይችላሉ፣ ከነ መፈጠራችን ሊጠሉን ይችላሉ። ነገር ግን በጣም የሚፈቀሩ ልጆች ደግሞ እሷ በጣም ነው የምታፈቅረኝ፣ ስለዚህ ከእኔ ሌላ ሰው አታይም ብለው የሚያስበዋሉ ነው። እንደውም በጣም የሚታመኑ ሰዎች እንደውም በጣም የሚወዱ ሰዎች አንድ ከጠሉ መመለሻ የላቸውም። በቃ ከቆረጡ ቆረጡ ነው። ግን እስከሚቆርጡ ድረስ ረጅም ሰዓትን ሊወስድባቸው ይችላል ማለት ነው። እና ሩታ አብረሽ ሩታን በደንብ ያውቃታል ሚያክል እንደምትወደው ለሱ ብላ ስንት ነገር እንደከፈለችለት ቤተሰብ፣ ዘመድ፣ ጓደኛ፣ እህት፣ ወንድም ሁሉን ትታ ሁሉ የኢትዮጵያን ሕዝብ ኦዲንስ እንትታ እንትን ብላ ያን ሁሉ ሀሜት ወሬ ያሉ ባልታ በሙሉ ችላ በቃ አብርሽን ምርጫው አድርጋ የተቀበለች ጀግና ናት እና ያን ሁሉ መስዋዕት የከፈለች ልጅ እንደዚህ ባንዴ ትርቀኛለች ብሎ እሱም ራሱ አስቦ ያቅም። ስለዚህ ዛሬ ራሱ አይታችኋት ከሆነ እንግዲህ መግቢያ እንዳያችሁት በጣም ቆራጥ ሆና፣ እኔማ እንደዚህ ሩታ በዚህ መልክ ስታወራቻት አላውቅም። ማለት ሌላ ጊዜ እየሳቀች ምናምን የሆነ እያፌዘች ምናምን ነገር ነበርና አሁን እዚህ ጋር እንዳያችሁት ቪዲዮን በቃ ወኔዋ ራሱ በጣም የቆረጠችን የሚመስለው እና በቃ ንግግሯ በደንብ ነው ስትገፈጥረው ራሱ የነበረው እና ታወኝ ነው በቃ ላይፍ ልኖርበት ነው። በነገራችን ላይ ከዚህ ነገር ብዙ ነገር ልንማርበት የምንችልበት ነገር አለ ማለት። በነገራችን ላይ ሰው ተጣልቶ መታረቅ ራሱ የድሮውን ፍቅር አያመጣውም። የፈለግ ልትታረቁ ትችላላችሁ፣ አብራችሁ ልትኖሩ ትችላላችሁ። ግን በጣም የሚዋደዱና የሚተማመኑ ሰዎች ተጣልተው ድጋሜ ታርቀው አንድ ቤት እንኳን መኖር ቢችሉ የድሮ የድሮ ያኔ ምንም ሳይፈጠር የነበረ ፍቅር አይመጣም። ተታርቆ መጣላት ተጣልቶ መታረቅ የድሮ ፍቅርን በፍጹም አያመጠም ማለት ነው። ስለዚህ ሳይሆን በፊት ሳይቀያየሙ በፊት ለዚያ ነገር ቦታ ልንሰጠው ግድ ነው ማለት ነው። እና አብርሽም እንደዛ ነው። በነገራችን ላይ አብርሽ ከመጀመሪያም ጀምሮ እየጠየቃት ነበረ። ተስፋ አልቆረጠ ማለት፣ አለችበት ድረስ ይሄዳል። እኔ ያዋረኝ ይላል። እሷ እንትና ጋ ሜሮን ጋር በነበረችበትም ሰዓት እቤት ድረስ እየሄደ እየተገፈተረ እንኳን ተስፋ ቆርጦ በቃ አልመጣም ብሎ አያውቅም። በጣም ይሄድ ነበረ፣ በጣም ይፈልጋት ነበር። ጠይቃታል፣ አስጠይቃታል። በቃ እነ ማርክ ራሱ ሲጠይቁት በቃ ተምጣ ነው እንጂ የሚለው እኔ እሷ ነገር በቅቶኛል ምናምን ቢልም አውቆ ነው እንጂ ትምጣሽ፣ በቃ ወደ ቤት ትመለስ ነው የሚለውና ቆርጦ አልቆረጠለትም። እንደ እሱ አይደለችም እሷ። እምቢ ካለች ይኸው ቀጥላበት እስካሁን እምቢ ብላለች። እሱ ግን አሁን ብቻ አይደለም። መጀመሪያም በጣም ጠይቋታል አስጠይቋታል። እሷ ግን በአቋሟ ጸንታ ነው ያለችው እና ዛሬ የሚያሳየችው ያንን አቋሟ ነው ማለት ነው እና እዚህ ዛሬው ንግግሯ ግን እቃት ትደስተኛ የምር በጣም ሁን ያለው ጀግና ናት። ማለት በቃ ሴት ልጅ ከቆረጠች ቆረጠች ነው ትችላለች። እንደናት ነው ስትችል፣ እንደናት ከቆረጠች ግን እንደዚህ ነብር ነው የሚያረቃት። ስለዚህ አንድን ሰው ከእጃችን ሳይወጣ ከእጃችን ሳይሄድ ክብሩንና ዋጋውን ብናውቀው በጣም አሪፍ ነው። እና ብዙዎቻችን ያ ሰው እንደውም ይባላል እኮ ሰው ካልሄደ እና ካልሞተ አይመሰገንም ይባላል። ምክንያቱም በእጅ የያዙት መዳብ ምንድነው፣ ወርቅ እንደ መዳብ ይቆጠራል ነው። ያ ሰው ጥሩ ሊሆን ይችላል፣ ያለኛ መጥፎ ልጆች አይታወቀንም። ግን እኛ እንትኑን ሲሄድ ነው ያጉድለቱ ይታየን። ገብቷችኋል አይደል? እና ለዛ ነው ሰው በጣም የሚጎዳው በቃ የሚባንኑት ያ ሰው ከሄደ በኋላ ከተለያቸው በኋላ እንደማይመለስ ሁሉ ነገር ካበቃ በኋላ ነው የዛ ሰው ጥቅም ወይም የዛ ሰው ለእነሱ ምን ያክል አስፈላጊ እንደሆነ የሚገባቸውና በብርቷና በአብርሽ መሐል የታየው ነገርም ይሄ ነው። ያኔ በትንሽ ነገር ወደው መስማማት ሲችሉ እሱም ደግሞ ሩቷን ለማናደድ እየተለያየ ሷን ሳያስፈቅድ ከተለያየ ሰው ጋር ቪዲዮ ከሚሰራ ያኔ ነው ያኛው የድሮ ላይፍ ነው የሚያዋጣኝ ይሄ ነው ምናምን ብሎ ከእሷ ቃል ባይወጣ ከእሷን የሚያስቀይም ነገር ባያደርግ ኖሮ ይሄ ሁሉ ነገር ባልተካረረ ነበረ፣ ማለት ነው። እና በዚህ ሰዓት በነሱ ህይወት ውስጥ አይነት ላይፍ ውስጥ የሚኖሩ በጣም ብዙ ሰዎች አሉ። በቃ ላይፋቸው በብዛት እንደዚህ ነው። እስኪ እዩ ሀቢባ ላይ እየመጡ የሚናገሩ ሴቶች ታሪክ እንደዚህ እኮ ነው። ገብታቸዋል ብዙ አይነት ታሪክ አለ እና እነሱ ብዙ ጊዜ የሚያቀርቡት ያለውን ነገር ነው። በቃ በጎረቤት በዘመድ በተለያየ ሶሻል ሚዲያ የምናገኘው የህይወት ምስቀልቅል ውስጥ ያለ ሰው ነው። እነሱ እየሰሩት ያሉ ቀያ ነው እና ከዚህ ነገር የምትማሩት ትችላላችሁ። ምን እንማራለን ካላቸው አንደኛ ያ ሰው አጠገባችን ያለውን ሰው ዋጋ ማወቅ አለብን። የቤተሰብ ራሱ ቢሆን እውነት፣ አንዳንድ ሰዎች አሁን አሉ ቤተሰቦቻቸውን በቁም ምንም ነገር ሳይረዱ ምንም ሳያግዙ ይኖሩ ይኖሩ እና ያንን ሰው ሲያጡት ጸጸት፣ የዕድሜ ልክ ጸጸት ምናምናም ብዙ ነገር አለ እና የሰዎችን ዋጋ ለማወቅ እነዚያ ሰዎች ሊለዩን አይገባም፣ ርቀውን ሊሄዱ ወይ ሊሞቱ አይገባም። እና ቆም ብለን ያ ነገር ሳይፈጠር አርቀን ማስተዋል አለብን። የሰው ልጅ መቼም በማሰቡ ነው አደለ የሚለየው። ስለዚህ ማሰብ አለብን። አሁን ዚዎች ቢታረቁ ራሶ እንደ በፊቱ ላይ ሆኑ ይችላሉ። ስለዚህ ጸብ ሳይመጣ በፊት ያለውን ነገር በመወያየት በንግግር መፍታት አለባቸው ማለት ነው። እና ዛሬም ላይ ቁርጡን ንገርኝ ብሎ ነው አብርሸ መጣው እሷም ደግሞ ቁርጣን አሳውቀዋለች አይገባም ወይ እኔ ከዚህ በኋላ ምርጫዬን መርጫለሁ አንተም የራስህን ላይፍ ኑር እየመጣህ አትመጥምጠኝ ብለው እንግዲህ በቀጠራት ቦታ ትታው ሄዳለች ማለት ነው ስለዚህ ሰው ሳይሄድ በፊት ዋጋውን እወቁት ገብታችኋል አይደለ ዋጋውን ያ ሰው ከእናንተ ጋር የሚኖረው ፈላጊ ስለሌለው አይደለም እናንተ መርጦ ነው ይሄ ሊገባው። አንዳንድ ሰው በጣም ስትወዱት፣ በጣም ስትንከባከቡት ከሱ ሌላ ሰው የማያውቅ ወይ ሰው የማይወደው ወይ ከዛ ሰው ውጭ ህይወት የሌለ ይመስለዋል። ነገር ግን አይደለም። እንደውም ያን ሰው ልትወዱት ነው የሚገባው ምክንያቱም ከብዙ ሰዎች ከስንትና ስንት ሚሊዮን ሰዎች መሀል እናንተ መርጦ መጣ ማለት እናንተ ለዛ ሰው ክብር ልሰጡ ነው የሚገባው እንጂ መሄጃ ስለሌለ ወይ ሌላ ህይወት መጀመር እንደማይችል ለማሳየት አይደለም። ይሄ ደግሞ ሩታ ማሳያ ናት ማለት ነው። ገብቷቸዋል። ከእሱ ጋር ተጣልታ እያለቀቀሰች ራሱ አንጉርታ ምናምን አትኖርም። አንድ ሰሞኑን እኮ ጀምራ ነበራል እንዴ፣ ሐኪም ቤት ገብታለች ሁለቴ። አንደኛው በፕራንክ ቢሆንም አንደኛው በፍቅር ነው አደለ? አብዱሽ ይሄን ያደረገ ከፍቅር ጋር ሄደ ሲባል ፌንት ነቅላ ሐኪም ቤት ገብታ ነበረ። እንደዛም ሆነ ኦኬ ምናምን ብዙም አልመሰለውም ማለት ሆነ። በቃላይ የመወደድ አንዳንዴ ሰው በእናንተ ፍቅር የሆነ ነገር ሲሆን በቃ ኩራት ይሰማቸዋል ጭራሽ ማለት ነው። በቃ ትወደኛለች እኮ በእኔ ምክንያት እኮ ነው ሐኪም ቤት የገባችን ልጅ ምናምን ልትሉ ትችላላቸው። ነገር ግን እያለቀቀሰ የሚኖር ሰው ላይኖር ይችላል። እንደዚህ በአጭር ጊዜ ራሱን ህይወት ኖሮ የሌላ ሰው ሆነ ልታያት ትችላለ ወንድም፣ እንደዛ ስለዚህ አጠገባችን ያሉትን ሰዎች ሳይሄዱ ሳይለዩ ዋጋቸውን ብናውቅላቸው በጣም ነው ደስ የሚለው ማለት ነው። እና እንግዲህ እርታም ይሄን ያደረገችው አብረሽ በቀጠረባት ቦታ ብቻውን ትታው ይሳቅን እጅን ይዛን ሄደችው። ስለዚህ ህይወት ይቀጥላል። ምን ማድረግ አይቻልም። ሊታረቁ ይችላሉ ምናልባት። ነገር ግን አሁን ላይ ምርጫውን አሳይታለች ማለት ነው። ማነው ጥፋተኛ? እኔ አሁን አሁን ላይ የሩታ ጥፋት እየታየኝ አይደለም። የምር እንደውም አሁን ጎበዝ ናት፣ ብዙ ነገር እያየውባት ነው። ጀግንነቷን እያሳየች ነው። እምቢ ማለት እንደምትችል ኃይለኛ መሆን እንደምትኝ እንትናን በሩታን በዚህ መልክ አይቻት አላውቅም። ስትስቅ፣ ስትጫወት ምናምን ምናምን ነገር ነው የምናውቃት እንጂ እንደዚህ ኃይለኛ ሆና ስትናገር፣ ስትቆጣ፣ ስትኮሳተር አይተናት አናውቅም እና ይሄ ደግሞ ሌላኛው ገጿ ነው ማለት ነው። ውልጅ የላት አለ። የምሬ ነው የምላችሁ። እና ጎበዝ ናት። ይገባል። አንዳንዴ የዋህነታችሁ እንዳለ ሆነው ደግነታችሁ እንዳለ ሆኖ አንዳንዴ ደግሞ እንደዚህ አይነት ሀይለኛ መሆን አለባችሁ። ምክንያቱም አንዳንድ ሰው ዝቅ ማለታቸውን ወይንም ደግሞ ለፍቅር ብላቸው መጎዳታቸውን እንደ ጅልነት በቃ ምናምን ሊያስብባቸው ይችላል። ስለዚህ አንዳንዴ ጓ ማለት ያስፈልጋል። ማለትና ሩታ ይሄን ያደረገችው ለማንኛውም፣ እይመቸሽ፣ ይሳቅም አትናገራት፣ ሲል ነበረ። እንዳትናገራት፣ እንዳታስከፋት፣ ከአጠገቤ ሄዳ የትም ልታውራት አትችልም፣ እዚያ እዚሁ እኔ ባለውበት አውራት ሲል ነበረ። እና እንግዲህ ምንም ማድረግ አይቻልም። ማብረስ ቻለው ያጋጥማል።